ሰል በኒ ኢስራኢል ከም አተይናሁም ምን አያቲን በይና ወመን ዩበድል ንዕመተ ላሂ ሚን በዕዲ ማ ከድዋ ከሶላት ዝንፍ አይሉም የላጤነት ሕይወቴን ጨርሼ ለገባ ስለሆነ ሰፋ ያለ ቤት በመፈለግ እንጂ ከአባባ እጅ ላሉ ቤት መውጣት መረገም ነው። ከፍቷቸዋል። እኔም ቅር ብሎኛል። ለመሰናበቻ ግን የሰርጌን ጥሪ ወረቀት ሰጥቻቸው ተመርቄ ዕቃዬን ይዤ ልወጣ ስል እዛች በረንዳቸው ላይ ጀነን ብለው ጠሩኝ። ያው የመጨረሻዋ ቅፈላ ሊቀፍሉኝ እንደሚሆን በመገመት ኪሴን እየጎረጎርኩ ተጠገኋቸው። በልንካ እችን ያዝ ብለው ከሹራባቸው ስር ያወጡትን ፖስታ ሰጡኝ። ምንድን ነው አባባ፣ አልገባኝም አልኳቸው። እሳቸውም አሉ እኔ ቤት አንድ ተከራይ ሲገባ ከሌላው ቤት ትንሽ ወደድ ይላል። ይህን ያደረግሁት በምክንያት ነው። የዚህ ጊዜ ወጣቶች ብር መያዝ ላይ ሰነፍ ናችሁ። እኔም ይህንን በልጆች አስተውዬ፣ እኛ ቤት ስትገባ ከዋናው ኪራይ አምስት መቶ ብር ጨመርኩብህ። አንዳንዴም ስትወጣ ስትገባ መቶም ሃምሳም ለራሴ እያስመሰልኩ እቀበልህ ነበር። እኔ ምንም ጎሎኛ አያቅም አላህ ይመስገን። ለአምስት ዓመት ግን የአምስት መቶ ርቆብ ለራስ እየጣልክ ነበር። ስትገባም ስትወጣም የሰጠኝ ብር እዚህ ላይ ተደምራለች፣ ጎጆ መውጫ ትሆናለች። አላህ ፊት ለመቆም ጉልበት ሳይሆን ልብን የሚያስፈልገው ጉልበትህን እዚች ምድር ላይ ለመኖር ተጠቀምባት። ልብህ ግን ሁሌም ንጹሕ ይሁን ትዳርህም የቀና ይሁን ለሰርግ መጥቼ መርቀሃለሁ። በልደነሁን ሰላም ግባ። አባባጅላሉ ማለት እኚህ ናቸው። ሀገራችንን ሰላም ያርግልን። ጾም ጸሎታችንን ፈጣሪ ይቀበለን እስላም ክርስቲያን ሆነ ገጠመ ናቸው አሰላሙ عليكم ورحمة الله وبركاته اهلا وسهلا احبابي ሰላም ናችሁ እኔ እንግዲህ በዚህ በእኛ ዘመን እንደዚህ አይነት እንደዚህም የማይነት ጥሩ ሰው አለ ለራሱ ተርፎ ለሰው የሚያስብ አልহামዱሊላ رب العالمين ሙስሊም ያደረገን ጌታ እና እንግዲህ እንዲህ ነን እኛ ኢትዮጵያውያኖች ሁላችንም ሁላችንም እዚህ እነዚህ እዚህ እዚህ ላይ መማር አለብን ብዬ አስባለሁ። ማሻ አላህ ተባረከ አላህ እሱ መተሳሰብ፣ መተዛዘን፣ ለወደፊት ማሰብ። ለግዴታ መውለድ አይደለም። መውለድ ቋንቋ ነው፣ ወይም ደግሞ ዘር ሃይማኖት አይለይም። ደግነት ደግነት ደግሞ ለራስ ነው እንደሚባለው ማለት ነው። እና እዚህ ብዙ ነገር እንማራለን ብዙ ነገር። ወላሂ እኔ ሳየው በጣም ነው የተደሰትኩት። እሱ መጀመሪያ ላይ ሲጀምረው ልጁን እንዳያችሁት ወሬውን ሲጀምረው እንደው ምንድ ሊሆን ነው ብዬ በጣም ጨንቆኝ ነበር። ሱብሃንአላህ ግን በኋላ ሳየው እንዴት እንዴት ደስ እንዲያለኝ። በቃ ግዴታ ነኝ ብቻ ማለት ሳይሆን ይሄ ልጅ አሁን አያውቅም። እንግዲህ አምስት አመት ማለት ቀላል አይደለም። አምስት አመት ግን ሙሉ አምስት አምስት መቶ እየተቀበለ አባታችን እየተቀበሉ ይሄ ብር ይቀመጥለታል። እንደገና ሲወጣም ሲገባም አምስትም መቶም አምሳም እየተቀበሉ ተቀማጭ በቃ እየጻፉ ያስቀምጡለት ነው። እንግዲህ የሰቡት አምስት አመት ማለት አምስት አምስት መቶ ብር እስኪ እንደው ዝም ብላችሁ እንኳን አባዙት። ሌላውን ባናቀው አምስት መቶም እየተቀበልኩኝ እዛቸው ላይ ተደምሮላችኋል፣ ተደምሮልሃል አሉት ማለት ነው። እና እኔ እንጃ ወላሂ እንዴት ደስ እንዲያለኝ። እና እስኪ ራሳችንን እንሰብ። እኔ የት ነኝ ያለሁት? እኔ የት ነኝ? እኔ ምን ላይ ነኝ? ለሰዎች ምን ያህል አስባለሁ ለሰዎች ደስታ ለሰዎች ህይወት ምን ያህል አስባለሁኝ ብላችሁ እስኪ እሰቦ ከኔው ጀምሮ ማለት ነው። ከራሴ ጀምሮ ከራሴ ጀምሬ እኔ በጣም ነው የገረመኝ። እንኳን በአሁኑ ጊዜ እንኳን ለሰው አይደለም ለራስም በቃ የዛሬውን እንጂ የነገውን የሚያስብ ብዙ ሙምኪን ከአስር ትንሽ ነው። ከአስር ሙምኪን ሁለት ሶስት ጎበዞች ወይም ደግሞ አምስት ግማሽ ብንል ማለት ነው። እና እኔ እንጃ ደስ ነው ያለኝ ሰራህ ማለት ነው። እና በዚህ ደረጃ ለሰው ማሰብ ምንኛ ደስ ይላል። መታደል ነው እኮ ለሰው እንኳን ለራስ እንኳን ለራስ አይደለም ለሰው ልጆች አልፎ ተርፎ ይሄን ልጅ እስኪ ወይም ከኔ ቤት የሚገቡት ልጆች እንዴት አድርጌ የገንዘባቸውን መቆጠብ እችላለሁ፣ ከነሱ ለነሱ ሳልናገር ብሎ ብለው ማሰብ እኔ እንጃ እንዴት ብሎ ሳሳቡ መጣላቸው ነው ያልኩት። والله سبحان እና ሁላችንም ለሰው እንሰብ ለራሳችን ቀርቶ ለሰው ለራሳችን አስበን ለሰው ለሰው ስናስብ ራሳችን ስንተሳሰብ ወላሂ እንዴት ደስ ይላል። እንኳን አይደለም ለራሳችን ለሌላ እንተርፋለን ማለት ነው። ስለዚህ አሳብ አላማ ሲኖረና፣ ይሄ ነው እንግዲህ ነቢያ ስላ ስለም አንድ ነገር ተናግረዋል። ጓደኛህን ምረጥ፣ አዋዋይህን ምረጥ። ሽቶ ጭኝ አሁን ለምሳሌ ሲጋራ የሚያጨሱ ቀጫት፣ የሚቅሙ በአጠቃላይ መጥፎ ቦታዎች የሚውሉ ሰዎች ጋር ከዋልክ ወይም ከዋልሽ፣ እንደ እነሱ ሆነሽ ነው የምትመጪው። ምክንያቱም ጓደኛ አይ እንደኔ ራሴ ይጠብቃልኝ አላጠፋም እላንላል ላ ጓደኛ ነው አዋዋያችን ነው የምንመስለው። ጓደኛ ጥሩ ሰው ጥሩ ጓደኛ ካለ ጥሩ ነው የምኮ ነው፣ መጥፎ ከሆኑ ደግሞ መጥፎ እና ይሄም እነዛ ሲጋራ የሚያጨሱ ሰዎች ሀዛሬ ነገ አብረን ስንውል አብረን ስናደር አብረን ስንውል አብረን ነገም ነገ ወዲያም ስንደጋግመው የእነሱን ነው የምንይዘው። የእነሱን እንይዝና እኛም ወደ የመጥፎ ቦታ እናያለን። ነገር ግን ጥሩ ቦታ ምሳሌ አሁን ሽቶ ሽቶ ሻጭ ጓደኛ ካለሽ ወይም ካለ ወይም ደግሞ ትጉ ሰራተኛ ከሆነ ያ ጓደኛ በቃ ሽቶ ቦታ ሽቶ ቦታ እሱ ሽቶ የሽቶ ሲቅ ኖሮ ወይም የሚሰራ የሆነ ሽቶ እዛ ስንውል ስትውሉ እንደው ባይሰጣችሁ እንኳ ሽታችሁ ራሱ እውድ በቃ ሽቶ ቆንጆ ጠረን ይዛ ሽቶ ወጣላችሁ። ለምን ያላችሁበት ቦታ አሪፍ ቦታ ነው። መጥፎም ከሆነ ያው እንደዛው ነው እና አዋቂያችንን ምልላች ፈልጌ ነው። ጓደኞቻችንን እንምረጥ ወይም ደግሞ የምንኖር ቤት ቤት ራሱ ምን አይነት ቤት ነው? እስኪ የምንከራየው ቤት ምን አይነት ቤት ነው? ምን አይነት ሰው አለ እዚህ እዚህ ግቢ ውስጥ የሚኖር ሰው ምን አይነት ነው? ባለቤቱ ምን አይነት ነው? ብለን ማጣራት አለብን። ንግድ የነ ተከራይ ብቻ ስለሆነ አይ ቤት አገኘሁ ብለን ዝም ብለን ዘው ብለን አንግባ። እና በአጠቃላይ እኔ ይሄን ያመጣሁት እንግዲህ ዛሬ ደስ ስላለኝ ደስ ስላለኝ ነው። እስኪ እናንተም ደግሞ እንግዲህ ሁላችሁም በአስተያየት አስተያየታችሁን ኮሜንት ላይ ፈልጋለሁ። ምን ተሰማችሁ እናንተ? ምን ተሰማችሁ እናንተስ? ብኮን ይሄን የተደረገላችሁ ምን ታረጉ ነበር? ምን አይነት ስሜት ይሰማችኋል? እስኪ ኮሜንት ላይ ኮሜንት ላይ ዛሬ ኮሜንታችሁን እጠብቃለሁ። ሌላው እንዴት እያደረጋችሁ ነው? ሮመዳን በሰው ቤቱ ናችሁ? በሰው ቤት እንደኔ እየለፋችሁ ስራ፣ የጾም ስራ እንግዲህ ሮመዳን ጾም፣ ሙስሊሞች ጾመኛ ሆናችሁ የምትሰሩ እንዲሁም ደግሞ ክርስቲያን ወገኖች፣ ያው ጾመኛ ባትሆኑ ስራው ነው ስራ ነው፣ ስራ ይበዛል። ያው እየበላችሁ ትችሉታላችሁ እንጂ ማለት ነው እና እንዴት ይዟችዋን ከኔ ጋር አልሐምዱሊላህ። በነገራችን ላይ እኔ የጠፋሁት አንደኛ በሮመዳን ሰዓት ቤት ቀየሩ። ቤታቸው ኪራይ ነበሩ ቤት እያሰሩ ነበሩ። ቤቱ አልቋል ብለው ወደ ቤታቸው ገባነ። ስራ በጣም በዝቷል። ከምንም በላይ ነግራቸው አልችልም። እዛ ላይ ደግሞ ያው ሮመዳኑ ታውቃላችሁ። ስራው ወጥፍ ድርቅ ሆነ በ ሶስተኛ ደግሞ ኔት የለም። ኔት የገቡበት ቦታ ሰዋ ነው ሰዋ ነው እንዲሸበካን ንባ ኔትወርኩ የሰዋ ኔትወርክ ደግሞ ሰዋ ተቆርጧና ተቆረጠ ቆይቷል። ያነ መስተካከል አለበት ተባሉ ሊያስገቡ ሲጠይቁ ማለት ነው። አሁን ጭንቅ ሲለኝ ትናንት ወዲያ ጓደኛ የመጣ ነበር ከኔ ጋርና የሰዓት ስራ ልትሰራ እሷን ከፍታለሁ ነው እገዛ ለሁ ከየት ቪዲዮ ላኩ። በሶስት ቀን በአራት ቀን ትናንት ትናንትና ና ማታ ሞላሁ ማለ አይሆን ሲሆን የወሩ ሞላሁ ነው ግዴታ ሆኖብኝ አንጀቴን አስሪ ሞላ ውላችኋለሁ። አለኩሊን አልሐምዱሊላህ ረብ ልዓለሚን በያለንበት በያላችሁበት የአላህ ሰላም እዝነት አይለየን። ላለው በአጠቃላይ ደግ ለመሆን እሞክር። ደግነት ለራስ ነው። ጥሩ ስንሆን ደግሞ መታገስ መታገስ ዋጋ አለ። አሁን ይሄ ልጅ በነጋ በመሼ በወጣ ቁጥር አንጣ ብር እያሉ አባታችን ሲቀበሉት፣ እሱ ያሰበው ያንን ብር እየወሰደብኝ ነው ቅፈላ ነው ያለው ግን ብሎ ነበረ። ግን ያንን እዛ ላይ ሰብር አላደርግም ብሎ ሂዶ ቢሆን ተከየለው እንግዲህ እሱ አባታችን ለኸይር ነው ይህ ሁሉ ነገር ሲያደርግ የነበረው። ግን ትልቁ ነገር ደግሞ ሶብር ነው እና ሶብረኞች አላህ ስብሓን ወተዓላ እንግዲህ እንደ ተናገረው